ሰላም ጤና ይስጥልን ውድ የሀቲ ሚዲያ ቤተሰቦች እንደምንከርማችኋል። ሰላም እግዚአብሔር ከሁላችን ጋር ይሁን። በትናንትና 2 ሰኔ 4ት 2017 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ስርዓት ዶግማና ቀኖና ሲያንቋሽሽ ብሎም ሲዘልፍ የነበረው ብዙ ምዕመናንን ሲያበሳጭና ሲያስቀይም የከረመው አቶ ትዝታው ሳሙኤል ከ13 ዓመት በኋላ ወደ ኢትዮጵያ መግባቱ ተሰምቷል። ትዝታው ወደ ኢትዮጵያ መግባቱና ከቤተ ክርስቲያን ጋር ባለው ግንኙነት ዙሪያ የተነሱ ስጋቶች በተለይም የህግ ክፍል ሚና ትኩረት የሚሻ ጉዳይ መሆኑ እየተነገረ ይገኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ክፍል ልክ እንደ ማንኛውም ተቋም የህግ ክፍል የቤተ ክርስቲያኗን ህጋዊ መብቶችና ጥቅሞች የማስጠበቅ ኃላፊነት አለበት ይህም የሚያጠቃልለው የቤተ ክርስቲያኗን ስም መጠበቅ ማንኛውም የቤተ ክርስቲያኗን መልካም ስም የሚጎዳ የሚያጠለሽ ወይም ውሸት የሚያሰራጭ አካል ላይ ህጋዊ እርምጃ መውሰድ። ንብረት ጥበቃ የቤተ ክርስቲያኗን ንብረቶች ማለትም ህንፃዎች፣ መሬቶች፣ ቅርሶች፣ ገንዘቦች ወዘተ ከህገ ወጥ ወረራ፣ ብዝበዛ ወይም ጉዳት መጠበቅ የህግ ክፍሉ ኃላፊነት ነው። የአስተምሮ ጥበቃ የቤተ ክርስቲያኗን አስተምሮ የሚጻረሩ ወይም ምእመናን የሚያደናግሩ ድርጊቶችን ህጋዊ በሆነ መንገድ መከላከል፣ ይህም የህግ ክፍሉ ስራ ነው። ተግባራዊ ችግሮች። ሆኖም በተግባር ግን እንደ ማንኛውም ትልቅ ድርጅት የቤተ ክርስቲያኗ የህግ ክፍል ቢሮክራሲ፣ የሀብት እጥረት፣ የሰው ኃይል ውስንነት ወይም የውሳኔ አሰጣጥ መዘግየቶች ሊያጋጥሙት ይችላል። እነዚህ ችግሮች ነፍስ የለሽ ሬሳ አስመስለው ሊያቀርቡት ይችላሉ። ትዝታው በኢትዮጵያ ውስጥ በቤተክርስቲያን ጉዳዮች ላይ ሲያቀርባቸው የነበሩ ስድቦች በብዙዎችን ያሳዘነ እንደሆነ ይታወቃል። የቤተ ክርስቲያኗ መልካም ስም አጥፍቷል የሚል ቅሬታ አለ። ይህን የቤተ ክርስቲያኗ የሕግ ክፍል ይህንን ቅሬታ መርምሮ በሕግ አግባብ ክስ መመስረት የሚችልበት ሁኔታ ማሳየት አለበት። ማስረጃ ማሰባሰብ ብዙ ማስረጃ እንዳለ የተጠቀሰ የተገለጠ ነው። የህግ ክፍሉ መጀመሪያ እነዚህን ማስረጃዎች በጥንቃቄ ማሰባሰብ እና ማደራጀት ህጋዊ ክብደት እንዳላቸው ማረጋገጥ አለበት። የክሱ አይነትም የስም ማጥፋት፣ የሐሰት ወሬ ማሰራጨት ወይም የቤተ ክርስቲያኗን የሚያጎድፍ ሌላ ህገ ወጥ ድርጊት ሊሆን ይችላል። ክሱ ለፍጻሜ ለመድረስ ጠንካራ የህግ መሠረት በቂ ማስረጃና ብቁ የህግ ባለሙያዎችና የቤተ ክርስቲያኗን ከፍተኛ አመራሮች የፖለቲካ ፈቃደኝነትና ድጋፍ ያስፈልገዋል። የቤተ ክርስቲያኗ የህግ ክፍል በህግ ፊት ስልጣን ያለው አካል ሲሆን የቤተ ክርስቲያኗን መብቶች ማስጠበቅ የህግ ግዴታው ነው። ትዝታው በቤተ ክርስቲያኗ ላይ ጉዳት አድርሷል ተብሎ ከታመነ የህግ ክፍሉ ያሉትን ማስረጃዎች ተመልክቶ ህጋዊ እርምጃ መውሰድ ስልጣን አለው። ሆኖም የሕግ ሂደቶች ውስብስብና ጊዜ የሚጠይቁ በመሆናቸው ውጤታማ ለመሆን ጠንካራ የህግ አቋምና ተቋማዊ ድጋፍ ያስፈልገዋል። በዚህ ጉዳይ ላይ ልዩ ልዩ ሊቃውንተ ቤተ ክርስቲያንና የኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆች ሀሳብ እያነሱ ይገኛሉ። አቶ ትዝታው ሳሙኤል ቤተ ክርስቲያንን በማንቋሸሽና በማጠልሸት ለዘመናት ሲያራምድ የነበረውን የሕገ ወጥ ስራ ዛሬ ሊጠየቅበት እንደሚገባ ተገልጧል።